ሲነቺ ግንጋንጋ ወላሞ ደሞ ማን ነው? አማራ ላይ ተለጥፋ እዛው ባለሽበት ድፍት ያርግሽ። አንሽም እንዴ ግንጋንጋ እንጉንጋንጋ ጎንደሬ ላይ ተለጥፈሽ ምትያለሽ? አማራ አማርኛ ሮ በሙሉ እየገባ አስቸግሯል። እዛ ቤት ውስጥ አፈር ቢያፈር ያስበላሽማ። እኮቻ እኔ አሁን ለአማራ ነው የምታገለው ሸበታለሁ በልጽግና ነው። አቦይ ማነው ስሙ ሰዒድ ኦሮሞ ነው። ገብተው ነው እዚህ ጆከር ናለጋችሁትም ፎንቃ ይዞት ከኔ አሁን ጆከር እንድጠራው ይገባል። እዚ ጋር አበር ብሉ እኔ አሁን አማራ ነኝ አይሰማም እንዳየነው እንደሰማነው ከሆነ እንደሰማነው እንዳየነው ከሆነ እሙሙ ላይ አማራ የለ ኦሮሞ የለ አለም ራሱ የቱ ጋር እንደሆነች አያውቅም ሚስቱ ማን እንደሆነች ራሱ አያውቅም ልጆቹም በሙሉ ረስቶ እሙሙ ላይ ተደፍቶ አየ ነው እየሰገደ እሙሙ ላይ እንዲብሉ ስለዚህ እንደዚህ አይነት ሰው ለትግል አይሆንም እኛ ትግል ስንጀምር አቆብም ስንወጣ ሰላሳ ኪሎ ሰባ ኪሎ ገብተን መቶ ኪሎ ሆነን ወጣን። ስፖርት የለም። ስፖርት ስፖርት አቁበል ማለት ነው። እነሞጣው አማራ ይሉና ከስር ይመረምራል የሴቶችን። እሙሙ ገባችሁ። እንደዚ አይነት ትግል የለም። እንዲ ትግል የለም። ትግል ስትታገል ሙስሊም ኮንክ ትሰግዳለ፣ ከቤት አትወጣት፣ ታነባለ። ክርስቲያን ኮንክ ትጸልያለ፣ ታነባለ፣ ታለቅሳለ፣ እግዚአብሔርን ትለምናለ ሲፈጸምልን እንደኛ ቀጥ ብለ መጀመሪያኛ እና ምስራቅ ልክ አብይ ወደ ቤተ መንግስት ሲገባ ለመጀመሪያ ጊዜ ቤታችንን ለቀኖተ ግብፅና ዱባይ ይገባል። ጀመርን። ከዛ በኋላ ወንድም አሳደድ ያው እናሳድዳለን እናሳድዳለን እናሳድዳለን። ምክንያቱም ጨርሰናል ጨርሰናል። እንደዛ ነው እና ሞጣው አማራዛ ይታገላል። እነሱም ያሳድዳሉ የሚያሳድዳሉ እና ከሌ እንደዛ ትግል የለም። ነውር ነው ነውር ነው ትግል ጸሎት ያስፈልጓል። የሰው ልጅ ነው የሰው ደም ነው የሚፈሰው። እነ ጆከር ደግሞ ለብልጽግና ይሰራሉ። እንግዲያውስ ታዲያ እውነት እናንተ ስታስቡት ጆከር ይህን ሁሉ ቀርጾ ለማን ነው የሚሰጠው ትላላች? ለዘመነ እንዲህ ብሎነ ትግል ላይ ሰይጣንም ቢሆን አማራ ካለ መቀላቀል አለበት፣ እስከነ ጥፋቱ። እኛ እንደዛ ነው የሰራነው። ጀዌ ብትሰቅም እስከሚያልፍ ድረስ አንጎላችሁን አይስረቀው፣ ኩላሊታችሁን አይስረቅ እንጂ ይስረቅ ይላል። ብቻ አንትጣሉ፣ ሂዱ ወደፊት ነበር የሚባለው። እና ጆከር ጆከር ቤተ መንግስት የምንገናኝ ይመስለኛል። ስም እየሳሰበ አብረን ተጋብዘን ከጆከር ጋር ጆከር እንትና አልሆነባችሁም? ጌታቸው አዘፋ የሶሻል ሚዲያው ጌታቸው አዘፋ አልሆነባችሁም? ጆከር ያ የሚያመጣል ፎቶ ይነ ይላል። የኛ ቤቶች ፍየሎች የሚያመጥና ጆከር ብለው ይለጥፋሉ። የነዛ የአማራን ፍየር ያመጣና ጆከር ምላቸው። የጆከር ግን ጌታቸው አዘፋባችሁ ጋይስ ከንግግሩ ከምንም ከምኑ ከምኑ ከምኑ መሳል ይቻላል። ጆከር ምን አይነት ሰው እንደሆነ ጀርመን የጠፋው ልጅ እና የኢትዮጵያ ሕዝብ ቲክቶክ ላይ ያለ ሶሻል ሚዲያ ይፈልግልሽ። ከጀርመን ፖሊስ የተለየ አንቺ ወረኛ ወረኝት የአብይ ፌደራል መታ ይፈልግልሽ። ምርጥ ፖሊስ አለሽ። አዮ ውጭ ወረኛ ያ ምርጥ ፖሊስ አለ። እየተከታተሉ ነው፣ እያዩ ነው፣ እየሰሩ ነው ውጭ

እኛ እንደ ህዝብ ጠፍተናል። አንቺ አንድ ልጅ ጠፋ ብለሽ እዚህ ጋር ጂጂ፣ ምን ይሁን አሁን ይሄ አረብ ሀገር ያለ፣ ይቅር ይበለኝ አረብ ሀገር ያለትና የመዳም ቅመምና አንዳንድ ፍየልና አንዳንድ ደደብ የኦበር ገረዶች አሉ። እነሱ ናቸው የሚፈልጉት ልጁ ነው ወይስ ማውራት ልማድ ስላለች ነው? እች አህያ፣ የሰለጠኑ ሀገር ቁጭ ብለሽ በቲክቶክ ምን ልበል፣ የሆነ ልጅ ጠፍቷልና የኢትዮጵያ ህዝቦች እዚህ ይፈልጉልሽ

አሁን የአማራ ሕዝብ ነው እንደሚያስፈልገው መልካም መሪ፣ ጥሩ መሪ፣ የተባረከ መሪ፣ ለህዝቡ የሚጨነቅ እሙሙ ሲያገኝ ድፍት የሚል አይደለም። እንደነ ሶስት መቶ ስልሳ እንደናከል የሚሆን እንደነ መሳይ ቦርጫ ምናምን ግንጋንጋ። አሁን መሳይ ግንጋንጋ ነው፣ ወደ ታች ነው። ምን ያደርጋል? አማራ ጋራ ነው የኔ ጥያቄ። አማራ የሚያስፈልገው የአማራ ልጆች ይወላቸው እዚህም ቤት ጉድ የሚያውቀው እኔ እና ቤተሰቦቼ ማለት የአማራን ጉድ የሚያውቀው ቤተሰቡ እና ቤተሰቡ ነው ምን አባታችሁ ታደርጋላችሁ ጆከር ትግሬው እና አንተ ዲቃላ ጆከር ትግሬ እና ሞጣ እንኳን ጎጃሜ ነበረ ግን እሙሙ ይወዳል ያስታውቃል እኮ እኛ እኮ ተናግረናል ሄለን ቂጦን ስንልክበት ሄለን እንቂጥ ሴ ዘፍ ዘፍ ዘፋ ይሄ ሰውዬ ቂጥ ይወዳል። ቂጥ የሚወድ ደግሞ ለትግል አይደለም ለአደራማ አይሆንም። ዕቃ ሰጣችሁት ራሱ ያዝልኝ ብትሉት ቂጥ ሲያይ ለቀቅ ነው የሚያደርገው። እዚህ ሞጣዬ ችል ነገር መጣው እዚህ ጋር ደርሼ ያዝ ብትሉት ልክ ቅርጽ የሌለው ቂጥ አይቶ ማለት ነው እ ሰውዬማ ምን ልታረግ ነው። አማራ ማርያም እኮ ሞጣዬ፣ እስኪ ዛሬ ልቤን ነው የምነግረው። አንተ ወሸላ ሄደክ ከዛ ዱባይ ላይ እንጀ እንጀ እንጀ እንጀ በሰትር ተቀርጦ ሰው አይቶ ነግሮኝ። እኔንማ እንደው ጂጂዋ እንደው ጂጂዋ ወንዶች፣ አይ በነገራችን እኛ ብቻ አይደል፣ ሁላችሁም ናችሁ። ሁላችሁም ችግር አለባችሁ። ይሄ ሁሉም ችግር ነው የእኛም ችግር ነው። የሴቶች ግን ጥሩ ወንድ ካየን ነው በጣም የሚያምር ወንድ ካየን ነው እንጂ ብቻ ምን ያረጋል፣ እግሩ ቀጥን ያለው ወንድ ተቀድመናል። ብዙ ወንዶች ያው ቤተ መንግስት ገብተዋል። ለእኔ እንኳን ጥሩ ወንድ አብይ ነበረ፣ ግን አልሆነም። ተቀደምኩኝ። በዛት ሴትዮ አፍቀር መጠየቅ ችግር የለም። ሴትዮዋ ጥይት በጭንቅላት ትልክብኛለች፣ ችግር የለም። እንቀበለዋለን። ለፍቅር ማንከፍለው ነገር የለም። እንደዚህ ዓይነት ወንድ ነው የሚያስፈልገን ለማለት ፈልገን ነው። አዎ ለአማራ የሚያስፈልገው አማራ ብቻ ነው። ይሄ ወሮበላ ዲቃላ ዝም ብሎ እየመጣ አማራ ሲለ ብቻ አንበሳ ር እያለ እነዚህ ዲቃላዎች እነ ቤቲ ዲቃላዎች እነዚህ ዲቃላ የትግሬ ዲቃላ የአማራ ዲቃላ አስወጣ አስወጣ። መምራት ትፈልጋለሁ። የህዝብ ጥያቄ እንዲመለስ ትፈልጋለሁ። በስነ ስርዓቱ ጀግና የሆነ ጀግና የሆነ ልጅ ፍጠሩ። አዲስ ልጅ ፍጠሩ። ንጹ የሆነ አዲስ ልጅ በቃ ወጣት ፍጠሩ። ይሄ ትዚ ይላችኋል። ያ እነዛ ሶስት ቡችሎች ይኸው ብልጽግና ሆነ ቁጭ አሉ። ቀፋችሁ ነው እስከነመፈጠራችሁ ራሳቸው። አሁን ፓርላማ ቁጭ አንደኛው ክርስቲያን የታሰረበት ምን ነበረ? ዘሜ ብቻውን ነው እንጂ ዘሜ አሪፍ ነበር። አኪላ አይደለም አኪላም ዲቃላ ናት አሉ። የትግራይ ዲቃ አኪላ አሪፍ ልጅ ነው። አኪላ ረጋ ያለ ልጅ ነው። በነገራችን ላይ አኪላ አሪፍ ልጅ ነው። ግን ያው ዲቃላ ነው። አስቸጋሪ ነው። ዲቃላ ጥሩ አይደለም። እንጂ ጭንቅላት ነበረት። ረጋ ብለ ማዳመጥ አብን አብን የሚባል ነበረ እነሱ የተቀላቀሉ ዲቃላዎች ሆነው ያንን ጎጃም የስር ቤት አውርደው ሁለቱ ሁለት ፓርላማ ገብተ ቁጭ ብሏል። አቶ ክርስቲያንና አቶ ማን ነው ወፍራሙ ልጅ? ያው አሁን ወፍራሙ ልጅ ይናገራል። ዶክተር መነሱ በለጠ። እሱ ኦሮሞሉቱ ከወሎ ግን አትምረጡ፣ ድብልቅ ናቸው። ወለየ አማራን ቢሆን ሽጉ ሲልበት ሙስሊም፣ ሽጉ ሲልበት ክርስቲያን፣ ሽጉ ሲልበት ኦሮሞ፣ ሽጉ ሲልበት ትግሬ ወሎና ገለባ አንድ ነው። ለስልጠና አይሆኑም። እነሱ ይቅርታ ይ ይቅርታ ከተቀየማችሁ ግን ባህሪያችሁን ሳይሆን ከኔ ጥናት ማለት ነው። ወለጋዎች በጣም አስቸጋሪዎች ናቸው። በጣም አስቸጋሪዎች ናቸው። በጣም ሲላችሁ ሙስሊም፣ ሲላችሁ ክርስቲያን፣ እንዲህ ብሎ ነገር የለም ሲላችሁ፣ ይቅርታ፣ ሃይማኖት እንደፈለ ሲላችሁ ኦሮሞ፣ ሲላችሁ አማራ። ቁጭ ብለው ጆከርና እንደኛ ሀገር ኦሮሞ ነኝ፣ ቁጭ ብለው ረዲያ ያወራሉ። ወይ ኦሮሞ ሁን ወይ አማራ ሁን ወዴት ወዴት ነው? ስለዚህ ከወሎ ይቅርባችሁ። እዛው ከጎንደርና ከጎጃም ተመራረጡና፣ ሸዋም የኛ ነው። ወደ ሸዋ እንዳትመጡ። ሸዋ ኦሮሞ ነው። በነገራችን ከሸዋም ሸዋ ስትል የት? ወደ ራሳችን መጣን ችግሩ። እና ምን ለማለት ፈልገን ነው? ወለጌ ቅልቅል፣ ወሎ ጋር ዝም ብለህ መኖር ነው ያለብህ። እንዲያውም ወሎ የኢትዮጵያ ዋና ከተማ መሆን አለባት። ምክንያቱም ኦሮሞም አለ፣ ትግሬውም አለ፣ አማራውም አለ

ስማርት ቴክኒካዊ እዚ ጋር ብልሽት ከሌለብን ውግብ የለም። እዚጋ አለቀ አያርቻ ነው የሚታቅል። አሁን እነ ድሮን የሚባሉ ነገሮች አሉ። ገባ አን ብለ ስትመጣ ብሎ የሚያጎርስ አለ አፉ ውስጥ የሚገባ እንደሚበትን ምናምን፣ እንደዚህ አይነት መሳሪያዎች አሉ። ዝም ብለህ ፉንፉን አትበል። ፉንፉን ና የለም ቴክኒካዊ እና ታክቲካዊ የሚባሉ ሲስተም እና ሲስተማቲካል የሚባሉ ነገ የእኔ ወንድም ይሄ ሽምቅ ውጊያ ምናምን አያዋጣም። እኛም ሞክረን አላዋጣም። ስለዚህ አማራ ልጅ ያስፈልገዋል። ቁጭ ብሎ ፓርላማ ላይ የሚደራደር ስማርት የሆነ የሚሳደብ አይደለም። የተሳዳቢ አፍላፊ በጣም ትሳደባላችሁ። ስማርት አይደላችሁ። አግሬሲፎች ናችሁ። ፓርላማ ላይ በጣም አግሬሲፎች ናቸው። እንደዛ መሆን የለባችሁ። እዚህ ስናወራ እና እዛ ስናወራ በጣም እንለያቀለ። ስለዚህ እናንተ ስታወሩ ቢስማርት ያ እኔ ፓርላማ እንዲገባ የምፈልገው ማየት የምፈልገው ሲሪስ ሊክ አኪለም ብቻ አኪለ ቢገባ እሱ ሂሮ፣ ደግሞ አም ሹር ይገባል። ይገባል። መናገር ይችላል። ማውራት ይችላል። የአማራው እንትና አያና ብለነዋል። የአማራው አያና አሁን አይታችኋል። ገና እየተመላለሰ እየሄደ ምናምን እያለ ነው ያው ከቲክቶክ ወደዛ አሻገር ነው። እኛ ኦሮሞዎች እንደምንም ብለን እና አረ እኔ ከንፈሬ ናቲው ከከንፈሬ ውስጥ የሚወጣውን ወሬ አዳምጪው፣ ጋዴም ተረተኛ አንቺ ሴትዮታይ እና አኪለንም እንደምንም ብላቸው ያስገቡት። ምክንያቱም አኪለ ገባ ማለት በጣም ትልቅ ነገር ለማርጣት ያገር ነው ከዛ ላይ ደግሞ አንዳንድ ነገር ላይ በጣም ብዙ ግንኙነት አለ ማለት። ስለዚህ አማራ መሪ ያስፈልገዋል። በስነስርዓቱ የሆነ ሄሮ መሪ ያስፈልገዋል። እንደ ዮሐንስ ቧ ያለው አስር የቢራ ጠርሙስ ደርድሮ እየጠጣ አስር የቢራ ጠርሙስ ብሎ መጨረሻው እስር ቤት የሚሆን አይደለም እ። ስለዚህ መሆን ያለበት ምንድን ነው? መሪ ያስፈልጋል። ተገላገልን ከፖስታ ተገላግለን አይ ቲንክ ሶ ፖስታ የለም እግዚአብሔር ይመስገን። ከዚህ በኋላ ሊመጣም አይችልም። እንኳን የእሳቸው ፖስታ የኔ ፖስታ አይመጣም። እኔ እዚህ ቤት ነዋሪ አይደለም፣ ደባል እንደተወሰነ ጊዜ ይህ ቤት ልጃችንን ነው። እኛ ራሳችን ደባል፣ የልጃችን ቤት ነው። የአቶ ሙሉጌታ ነጋ ቤት ነው ይሄ። እንደዛ ነው እና ዘመኑ ዘመኑ ወደ እግዚአብሔር የምናንጋጥጥ ትክክል ነው። ወደ እግዚአብሔር የምናንጋጥጥ እሱ ትክክል ነው። ከእግዚአብሔር የበለጠ ምንም የለም። እግዚአብሔር ታላቅ ነው። ልቦና ይስጣችሁ እናንተ ሌቦች፣ ውሸታሞች እና ስትታገሉ ግን ትግል አታብሱ። ወይ የመብት ትግል ወይ የእሙሙ ትግል ወይ የዘለቀን ትግል ለዩልን። ከስራ በኋላ ከፈልጋችሁ አይደለም እሙሙ ላይ መጣል ተኙበት። ስትፈልጉ እንቅልፋችሁን አያራሳት ችግር የለውም። ግን ትግል ላይ ስትሆን ትቀንሳለ። ቢኩል ትግል ትግል ነው። ትግል ጸሎት ያስፈልጋል። ትግል ጾም ያስፈልጋል። ንጽሕና ይፈልጋል። ዲሲፕሊን ይፈልጋል።

ጊዜ የቀረጽሽ ካለ ምንድን ነው የቀረብ? ምንድነው? ምን አልሽኝ? ሆሊውድ ያስፈልግሻል። ሆሊውድ ያስፈልግሻል። ልክ አይደለሽም ሮዛዬ። ምን ሆንኩብሽ? እስቲ ንገሪኝ። ምን ሆንኩ? ምን የተፈጠረ ነገር አለ? አይ እኔ ቀነሰብሽ? ምን ሆንኩኝ? ደከመኝ። ምን ሰርቻለሁ? የእኔ ቆንጆ